ዘላቂ ሰላም እንዲሰፍን ውይይትና መግባባትን ማስቀደም እንደሚገባ የጎንደር ከተማ ነዋሪዎች ተናገሩ። ሰላምና ልማት እናረጋግጣለን ያሉት የጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ ቻላቸው ዳኛው በበኩላቸው አብሮ መኖርና መልማትን ማስቀደም ይገባል ብለዋል። ክልላችንን የሰላምና የልማት ማዕከል ለማድረግ ሁላችንም ዘብ እንቆማለን በሚል መሪ ሐሳብ የጎንደር ከተማ ነዋሪዎች የድጋፍ ሰልፍ አካሂደዋል። ቃል ኪዳን ኃይሌ ዝርዝር አላት። ክልላችን የሰላምና የልማት ማዕከል ለማድረግ ሁላችንም ዘብ እንቆማለን በሚል መሪ ቃል የጎንደር ከተማ ነዋሪዎች የድጋፍ ሰልፍ አካሂደዋል። በድጋፍ ሰልፉ ላይ የተሳተፉ የከተማዋ ነዋሪዎች እየተሰሩ ያሉ የልማት ስራዎች ቀጣይነት እንዲኖራቸውና ዘላቂ ሰላም ማስፈንን መሰረት ያደረገ የድጋፍ ሰልፍ ማድረጋቸውን ገልጸዋል። ነዋሪዎች በጎንደር ከተማ እየተከወኑ የሚገኙ የልማት ስራዎች የከተማዋን እድገት የሚያፋጥኑና ገጽታዋን ያስዋቡ ናቸው ብለዋል። ሰላም ለልማት ነው ያለ ሰላም ይስጠነ እንጂ ጥሩ ነው ያለ። ስራው ጥሩ ነው ያለ። ለልማት ነው የወጣንበት፣ ለልማት ነው፣ ለሰላም ነው። ማህበረሰቡ በኮሪደር ልማቱ በመጣልን ግንባታ በጣም ደስተኛ ነው። ዛሬ የወጣንበት ምክንያት አንደኛ የተለያዩ ክልሎች ድጋፍ አድርገዋል። ለእናትዋ ጎንደር ተዋብልን፣ ታጊጥልን፣ ትለወጥልን ብለው ሲሰጡን ለሰጡት ክልሎች እግዚአብሔር ይስጥልን። በዚህን አመት ውስጥ የኮሪደር ልማት አያይዞ ጥሩ ይህታ አለ። ጎንደር ታሪኳ የጎንደርን ሕዝብ የሚመጥንና የጎንደርን ታሪክ አሁን በዳግም እንደገና ትልቅ ተነሳሽነት ያለው ስራ ተሰርቷል። ይህን ያህል ክብርና ይህን ያህል ልማት አይተን አናውቅም። የመጀመሪያችን ነው። የመንገድ ስፋቱ የአስፋልት ደረጃ አጠባበቁ በጣም ደስ ይላል። ሰላም መሰረታዊ ነገር ነው ያሉት ነዋሪዎቹ ዘላቂ ሰላም እንዲሰፍን የጋራ ውይይትና መግባባትን መፍጠር ይገባል ሲሉ ተናግረዋል። ችግሮችን በውይይትና በሰላማዊ መንገድ በመፍታት ሰላምን ማረጋገጥ ያስፈልጋልም ነው ያሉት። በሰላም ላይ ሰው ወጥቶ ይገባል፣ ልጆች ይማራሉ። በኢኮኖሚ በምናምኑ አሁን የደቀቀ ብን ያለ የሰላም ጉዳይ ነው። ስለዚህ ከሁሉም በላይ ግን ሰላም መቅደም አለበት የተባለው መወሰድ አለበት። የጋራ ውይይት በመግባባት ሰላም እንዲመጣ በዚህ ልክ ነው መምጣት የሚገባው። ሰላም ብዙ ጊዜ የተጀመሩ ሊቋረጡ የተሻለበት ምክንያት ሰላም ባለመኖሩ ነው። የክልሉ ህዝብ ወዳለበት እንትን በቃ ሰላም ለማምጣት አንድነት መፍጠር አለበት። አባቶቻችን በሽምግልና በይቅርታ ነው የሚኖረው። ይቅርታና ሽምግልናን ደግሞ ማብሰር ግድ ነው። አባቶቻችን ያቆዩትን ቅርጽ ማጥፋትም የለብንም። ማውረስ ነው ማውረስ ነው የሚገባን። ጎንደር ከተማ አስተዳደር ተቀዳሚ ምክትል ከንቲባ አቶ ቻላቸው ዳኛው ጎንደር ኢትዮጵያዊነትን ጠብቃ የኖረች ከተማ መሆኗን አንስተዋል። ለጎንደር ልማት የበኩላቸውን አስተዋጽኦ ላበረከቱ ሁሉም ምስጋና ቀርበዋል። አሁን ጎንደር ተስፋ ማየት ጀምራለች። ልማት ተጀምሯል። የከተማችን ሕዝብ ሰላም እያዋጣ በእውቀቱ በገንዘቡ ባለቤትነቱ ልማቱን እያገዘ አብሮን ቆሟል። በዚህ ረገድ ጎንደር ትጣራለች ስንላችሁ አቤት በሚል ከዳርዳር ጥሪያችን ተቀብላችሁ ከልማታችን ጎን ለቆማችሁ መላ ኢትዮጵያውያን፣ ለከተማችን እድገት አዲስ ነገር ላሳያችሁን የፌዴራልና የክልል አመራሮች፣ በሀገር ውስጥና በመላ ዓለም ያላችሁ ወዳጆቻችን ሁላችሁንም እናመሰግናለን። ሰላምና ልማት እንፈልጋለን፣ ሰላምና ልማትም ያጓጓናል ያሉት ከንቲባው ዛሬም ለሰላም እጃችን እንዘረጋለን ብለዋል። የሰው ልጅ በከንቱ ጦርነት እንዲሞት አንፈልግም። እልቂት፣ ግጭትና ጦርነት ባህል ሳይሆን ኋላ ቀርነት ነው። ለወጣቶቻችን ሕይወት እንሳሳለን። የትኛውም ኢትዮጵያዊ ወጣት በደም ለሚነግዱ ጥቂት ሰላም ጠል ግለሰቦች ፍላጎት እንዲሞት አንፈልግም። ዓለም ጭምር እንዲያውቅልን የምንፈልገው እኛ ሰላም ፈላጊዎች መሆናችን ነው። በዚህ ስሜት ውስጥ ሆነን ግን ለሰላም እጃችን እንዘረጋለን። አብረን መኖርና መልማት እንጂ መገዳደል ትርጉም እንደሌለው እንሰብካለን። የምንሸነፈው ለፍቅርና ስለሰላም እንጂ ለወራሪ ለገዳይና ለዘራፊ አንንበረከክም። ሰላሜን እጠብቃለሁ፣ ሁለንተናዊ ብልጽግናን አረጋግጣለሁ፣ መንግስት ለሰላም መስፈን የሚወስዳቸውን እርምጃዎች እንደግፋለን የሚሉና መሰል ሐሳቦች በድጋፍ ሰልፉ ተላልፈዋል።